የጻድቁ አባታችን የአባ ዮሐንስ ሐፂር ታሪክ የጥቅምት ወር ስንክሳር እንደሚናገረው፣ በስመ አብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምታ የአበዚች ቀን ክቡሩና ገናና የሆነ አባ ዮሐንስ ሐፂር አረፈ። የዚህም ቅዱስ ወላጆቹ ከላይኛው ግብፅ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው። ነገር ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለምን ብልጽግናም ቢሆን የላቸውም። ነገር ግን በበጎ ሥራ ሁሉ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው ዐሥራ ስምንት ዓመት ሲሆነው የእግዚአብሔር አምላክ ቸርነት አነሳስታው የመላእክት የሆነ አስኬማን የሚለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚለውንም አንዱን አረጋዊ አባት ተገናኘው። ዮሐንስም ሰገደለትና ወደ እርሱ እንዲቀበለው ለመነው። ሽማግሌው አባትም ልጅ ሆይ፣ ያንተ በዚህ መኖር ልክ አይደለም። በዚህ ገዳም የሚኖሩ በእጃቸውም ይሰራሉ በቀንና በሌሊት ይጾማሉ፣ ይጸልያሉ። በሚተኙም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆን ይህ ሁሉ ችግርን አትችልም። ነገር ግን ወደ ዓለም ተመልሰህ እንደ ሰው ሁሉ በበጓኗኗር ትኖር ዘንድ ይሻለሃል። የዚህ ገዳም ኑሮ ጭንቅ ነውናም አለው። አባ ዮሐንስም እንዲህ አለው፦ እኔ በጥላ ስር ልኖር መጥቻለሁና፣ ስለ እግዚአብሔር አምላክ ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባት ባይሞይ እግዚአብሔርን ሳይጠይቅ ምንም ምንም ሥራ አይሠራምና፣ በዚያን ጊዜ ሥራውንም ይገልጥ ዘንድ ለዮሐንስ ሐፂር እግዚአብሔር አምላክ ለመነው። የእግዚአብሔር መልአክም ተገልጦ እርሱ የተመረጠ መሣሪያ ይሆንልሃልና ተቀበለው ብሎም ነገረው። ከዚህም በኋላ ዮሐንስ ሐፂሩን ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብስንም አምጥቶ በላዩ ሦስት መዓልት ሦስት ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌው እነዚያን ልብሶችም ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋሎውንና አገልግሎቱን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ካንተ ጋር መኖር አልሻም ብሎ ከባቱም ማስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳው መካከልም በውጭ ቆመ። በየቀኑ በጠዋት እየወጣ ከዚህም ላይ አልሻም እያለ ይመታዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያኑ ሊሄድም ሽማግሌው አባ ባይሞይ ወጣ። አባ ዮሐንስንም ሰባት መላእክት ከበውት አክሊላትን ሲያቀዳጁ ታያቸው። በዚያንም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው። ከዚህም በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት እንዲሁ ትከለው እስከሚበቅልና እስከሚያፈራ ድረስ ውሃንም አጠጣዋለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው፣ በየቀኑም ሁለት ሁለት ጊዜም ያጠጣዋል። ውሃውም አስራ ሁለት ምዕራፍ ያክል ይራቅ ነበር። ከሦስት ዓመትም በኋላ የእንጨቱ አቆጥቁጦ በቀለ፣ ታላቅ ዛፍም ሆኖ አብቦ። ጣፋጭ ፍሬንም አፈራ። አባባይሞይ ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡንና የትሁቱን ፍሬ እነሆ ብሉም አላቸው። እነርሱም ይህን ድንቅ ታምር አይተው አደነቁ! ለመምህሮቻቸው ለሚታዘዙ እንዲህ ያለ ጸጋን የሚሰጥ እግዚአብሔር አምላክን አመሰገኑ። አባባይሞይ አስራ ሁለት ዓመት ያክል በጽኑ ደዌ ተይዞ ኖረ። አባ ዮሐንስም አገለገለው። አባ ዮሐንስም እንደ ፈተነው የተመረጠ መስዋዕት ይሆን ዘንድ በዚህ ሂደዌ እንዲፈተን እግዚአብሔር አምላክ ፈቅዷልና። በሚሞትበት ጊዜ አባ ባይሞይ ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስን እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እንዲሁም እርሱንም ደግሞ እንዲህ አለው ከእረፍቴም በኋላ ያን እንጨት ወደ ተከልክበት ቦታ በዚያ ኑር። እግዚአብሔር ላንተ ያዘጋጅልን ነውና ብዙዎችም በአንተ እጅ ያይደሉ መታሰቢያንም በዚያ ጸንቶ ይኖራል። ዜናህም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ። አክብረውም ቀበሩት። ከዚህም በኋላ አባ ዮሐንስ አረጋዊው አባቱ አባባይ ሞይ እንደነገረው ወደዚያ ቦታ ሂዶ ኖረ። ዜናውም በዓለም ሁሉ እጅግ እስከ ተሰማ ድረስ ታላቅ ተጋድሎንም ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጁንም በራሱ ላይ ሲጭን አኬዎስ፣ አኬዎስ፣ አኬዎስ የሚል ቃል ከሰማይ ተሰማ። ይህም ይገባዋል፣ ይገባዋል፣ ይገባዋል ማለት ነው። የቁርባን ቅዳሴ በሚቀደስ ጊዜ ቅዱስ ቁርባንን መቀበል የሚገባቸውን ይለያቸዋል። ዛሬ ሲራችሁን ሳግቡ ከዚህም በኋላ ተመልሳችሁ ስጋውን ደሙን ተቀበሉ ይላቸዋል። ይህም አባ ዮሐንስን ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ስጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በአስረኛው ቀን ተጽፏል። በአንዲት ዕለትም አንድ መነኮስ ሊጎበኘው ወደ ባቱ ይመጣ፣ አባ ዮሐንስ ተኝቶ አገኘው። የእግዚአብሔር መላእክትም በላዩ ላይ ይጋፉም፣ ክንፋቸውንም ያርገበግቡ ነበር። አንዱ ሌላውን ተወኝ ክንፌን በላዩ ላይ ላኖር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚህም በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄት ስገዳም በመጡ ጊዜ አባ ዮሐንስ ወደ አባንጦን ስገዳም ቁልዝም ሄደ። በዚያም በአባንጦን ስገዳም በጎኑ ባለ ቦታ ተቀመጠ። ከዚያም የሚያርፍባት ቀን ድረስ የሚያገለግለው አንድ የታመነ ሰው እግዚአብሔር አምላክ አመጣለት። ከዚህም በኋላ ከዚያ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖቹን አባ አንጦን ስን አባ መቃር ስን አባ ጳግሚ ስን ከእነርሱም ጋር መንፈሳዊ አባት አባ ባይሞይን ያረጋጉትና ከዚህ ከኃላፊው ዓለም መለየትን የነግሩት ዘንድም ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ተላ ደስታን አዘጋጅቶልሃልና ክብሪ ግባውና ጌታችንም እንዳዘዘው በእሁድ ቀን ሁለተኛ ወደ አንተ መተን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 በጣቱ እያመለከተ ይህ አባ እገሌ ነው። ይህን ብሎም ማስረዳው። ረድዑም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊታቸው እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳቱ አባት አባ እንጦንስ ነው ብሎ መለሰለት። ወደ ባቱም ያረእድ በገባ ጊዜ በምድር ላይም ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶን በላዩ ላይ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐፂር እንዳረፈ ነገራቸው። እለዚያም መነኮሳት አክብረው ገንዘው ሥጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተክሎ ባበቀለው ላይ በሠራው የራሱ በሆነች ቤተ ክርስቲያን ውስጥም ልጆቹ ከዚያ አፍልሰው ወስደው እስካኖሩት ድረስ በዚያም ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል። ዛሬም ዘወትርም ለዘላለም አሜን።